ወን ወመንፈስ ቅዱስ አህዱ አምላክ አሜን። እዚህ ቅጥረ ቤተክርስቲያን ግቢ ውስጥ ያላችሁ ይህንን የተፈጠርንበትን ስም የምንኖርበትን ስም ጠናትን የምናሸንፍበትን ስም ከስም ሁሉ በላይ የከበረውን ስመ ስላሴን በማመን የሆነን በትምህርተ መስቀል ድምፃችንን ከፍ አድርገን ማማተን መቻል ይገባናልና፣ ሁላችሁም ድምፃችሁን ከፍ አድርጋችሁ እንድታማትሩ ጠይቃለሁ። በስመአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በስመአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ በኃይሉ በስልጣኑ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይን ሞትን ድል አድርጎ መቃብርን ባዶ አድርጎ በስልጣኑ ትንሣያችንን በትንሣኤው የትንሣያችን በኩር ሆኖ ተነስቷል። ለአለምም ሰላምን አውጇል። ጠላት ዲያብሎስም ታስሯል፣ ድል ተነስቷል። በትንሣኤው ሁሉ ሰላም ሆኗል ብላ ኦርቶዶክሳዊት ቅድስት ተዋሕዶ ቤተ ክርስቲያናችን በዘመነ ትንሣኤ አምሳው ቀን ሙሉ ይህንን ሰላምታ እንለዋወጥበታለን። በምሥራቅ ኦርቶዶክስ አብያተ ክርስቲያናት ዘንድም ክርስቶስ ተንሣ እሙታን ሲሉ፣ በአማን ተንሣ እሙታን ክርስቶስ ተነስቷል፣ አዎ እውነት ነው ተነስቷል የሚል የዘመነ ትንሣኤ የምስክርነት ሰላምታችን ይህ ነውና ለብርሃነ ትንሣኤው በሰላም በጤና ጠብቆ ለ2017 ዓ ም ያደረሰን አምላክ ይክበር ይመስገን። ከፍ አድርጋችሁ እግዚአብሔርን አመስግኑ። ለእማ አምላክ ወላዲተ አምላክ ድንግል ማርያም እናታችን ክብር ምስጋና ይሁን። ለቅዱሳን መላእክት፣ ለቅዱሳን ጻድቃን ሰማዕታት፣ በዚህ ቀን ለሚዘከሩ ቅዱሳን አባቶቻችን፣ ይልቁንም ቅዱስ ኢያቄም ቅድስት ሐናና ሌሎችም ቅዱሳን በሙሉ በዚህ ቀን ይዘከራሉና ለቅዱሳን ሁሉ ክብር ምስጋና ይሁን። እንኳን ሁላችንንም በሰላም በጤና ጠብቆ የልደትሽ ቀን ልደታችን ነው ብለን ከእመቤታችን ከቅድስተ ቅዱሳን ከንጽሕተ ንጽሃን ከድንግል ማርያም ከወላዲተ አምላክ እንደ ሊቁ አባት እንደ ቅዱስ ደቅሲኦስ ከሰላሳ ሶስቱ አበይት በዓላቶቿ መካከል አንዱ የሆነውን የልደቷን በዓል እንዲህ ባለ ክብር እንድናከብር የረዳን አምላክ ይክበር ይመስገን። ከፍ አድርጋችሁ እግዚአብሔርን አመስግኑ። የድንግል ማርያም ምልጃ፣ ጸሎቷ፣ ቃል ኪዳኗ ከሁላችን ጋር ይሁን፣ አሜን። ክቡር መምህራችን መምህር መላኩ በጉራጌ ሀገረ ስብከት የሀገረ ስብከቱ ስብከተ ወንጌልና ሐዋርያዊ ተልዕኮ መምሪያ ኃላፊ ክቡር አባታችን መምህራችን ቀሴስ መምህር ሰይፈ ምናልባት የማረግ ስም ካለ ይቅርታ እየጠየቅኩ ማለት ነው። የዚሁ ወረዳ ቤተ ክህነት ዋና ስራ አስኪያጅና የዚሁ ደብር አስተዳዳሪ ክቡራን፣ በሀገረ ስብከቱ እንዲሁም በወረዳ ቤተ ክህነቱ በስራ ኃላፊነት ያላቸው የሀገረ ስብከቱ የመምሪያ ክፍል ኃላፊዎች፣ የወረዳው ቤተ ክህነት የስራ ክፍል ኃላፊዎች፣ አበው መነኮሳት፣ አይንተ እግዚአብሔር ካህናት፣ ወንድሞች ዲያቆናት፣ ከአዲስ አበባም ከሐዋሳም እንዲሁም ከዚሁ ከተመና ከአጎራባች ከተሞች ሁላችን በደስታ ወደ ሊባኖስ ተራራ የድንግል ማርያምን ልደት ለማክበር እንደሚከትም ሰው በዚህ ደብር የተገኛችው የእግዚአብሔር ፍጥረታት ሁላችሁም አባቶች፣ እናቶች፣ ወንድሞችና እህቶች የውሃን ሕፃናት እንድትኖሩ የእግዚአብሔር ሰላም ከሁላችን ጋር ይሁን። እንደምን ከረማችሁ? አይ እግዚአብሔር ፈጠረንን አምላክ ያኖረንን አምላክ ብዙ መንገድ፣ ብዙ ህይወት፣ ብዙ ጉዳይ አቆራርጠን መተን በፊቱ እንዲህ እንድንቆም ለረዳን አምላክ ምንድነ የሚያስታብን? ይሄ አንደበት እኮ ይያዛል። ይሄ እጅ እኮ ይያዛል። እግዚአብሔር ጌው ዛሬ ጤንሎች አድርጎ በዚህ ቤት ካገናኘ እግዚአብሔር ይመስገን የሚለው ቃል ለምን አይወጣም? ከልባችን ለምን አይወጣም? ከአንደበታችን ለምን አይወጣም? እስኪ እግዚአብሔርን ዳር እስከዳር ያላችሁ አመስግኑ፣ አመስግኑ። ሁላችሁም ለሌላ ማን አልበቃልም። የማያቋርጥ ምስጋና አመስግኑ። እስኪ ከዛ አድርጋችሁ አመስግኑ። አሁንም የማያመሰግን እጁን ያልሰጠት አመስግኑ። አንዳንድ ጊዜ በኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን በዋህነት የሚታዩ ጉዳዮች አሉ። በዚህ በአውደ ምሕረት ላሉት ለአባቶች ክብር ሊመስለን ወይም በአገልግሎት መድረስ መቆም አገልጋይ የሚመስለን እንዳይመስለን። በዚህ በእግዚአብሔር አውደ ምሕረት የሚቀርበው ምስጋና፣ የሚቀርበው እልልታ፣ የሚቀርበው ሥርዓተ አምልኮ ሁሉ ለእግዚአብሔር ክብር የምናደርገው ነው። ያ ላይሁን እኮ ዛሬ ብዙዎቻችን ከአዲስ አበባ ከአዋሳ ከጉራባጭ ከተሞች በዚህም አካባቢ ያለን እኮ ገስግሰን የመጣለው እኮ እግዚአብሔር ምሕረቱን ሲያደርግ እኛን የጎበኘበትን ለማዳን የመረጣትን ሰማይና ምግብ ሊሸከሙት የማይችሉትን ጌታ በባህል ፅሯ ተሸክማ ጸንሳው በድንግልና ፀር ወልዳው በድንግልና ኖራ በድንግልና እማ አምላ ቤዛዊተ ዓለም ድንግል ማርያም እናታችንን ልናከብር መምጣታችን እኮ እግዚአብሔር ጤና ስለሰጠን ነው፣ ጉልበት ስለሰጠን ነው። የእኛ መርሃ ግብርና እቅድ ስለሆነ አይደለም። በእግዚአብሔር ፈቃድ በዚህ ቤት ተገናኝተናል። ክብር ለአምላካችን። ውስ ከፍ አድርጋችሁ እግዚአብሔርን አመስግኑ። እግዚአብሔር አምላካችን በዚ በብርሃነ ትንሳኤ በሰሙነ ትንሳኤ በዘመነ ትንሳኤ ከምናከብራቸው በዓላት መካከል አንዱ ይሄ የእመቤታችን የድንግል ማርያም የልደቷ በዓል ነው። የድንግል ማርያምን በዓል ስናገብር ነገረ ክርስቶስ ይነሳል። ነገረ ድህነት ይነሳል። ነገረ ስጋዌ ይነሳል። ነገረ ተዋሕዶ ይነሳል። የዘመናት መከፈል ይነሳል። የአምስት ሺህ አምስት መቶ ዘመን ማብቃት፣ ከዚያ በኋላ የዘመነ ምሕረት የይቅርታ ዘመን የማግኘታችን ድንቅ ነገር ይነሳል። ከእግዚአብሔር ጋር የመታረቃችን ምስጢር ይነሳል። የተዘጋው ገነት የመከፈቱ ምስጢር ይነሳል። ያለ ድንግል ማርያም ነገረ ድህነት ስለማይነገር ነገረ ስጋዬ ስለማይነገር ነገረ ተዋሕዶ ስለማይነገር አማኑኤል ለማለታችን፣ መድኃኔ ዓለም ለማለታችን፣ ኢየሱስ ለማለታችን፣ ክርስቶስ ለማለታችን ድንግል ማርያም አካላዊ ቃልን በድንግልና ለመጸነስ የመዳናችን ምስጢር በሥላሴ ፈቃድ ነውና ሊቆ አባት ቅዱስ ኤፍሬም ሶርያዊ በማክሰኞ ውዳሴ ማርያም ክፍል ሁለተኛው ላይ እስመ በፈቃዱ ወበስምረተ አቡሁ ወመንፈስ ቅዱስ መጽአ ወአድኀነነ እንዳለ፣ በራሱ ፈቃድ እግዚአብሔር ወልድ ኢየሱስ ክርስቶስ በአባቱ በአብ ፈቃድ በመንፈስ ቅዱስ ፈቃድ በተለየ አካሉ ሰው ፍጹም አምላክ ሆኖ ከድንግል ማርያም በድንግልና ተጠንሶ ይወለድ ዘንድ ፈቃዱ ሆኖ መጣ ወደኛ መጥቶ አዳነን ያለው ምስጢር የተፈጸመው መልአኩ ቅዱስ ገብርኤል መጥቶ ድንግል ማርያምም የሰላምታ ቃል፣ የምሥራች ቃል፣ የምስጋና ቃል በዚህ በሉቃት ወንጌል ያለው ሰፊ ነገረ ማርያም የሚተረጎምበት ነው። የሉቃት ወንጌል ምዕራፍ አንዱ ቁጥር 26 ጀምሮ ያለው የመጽሐፍ ቅዱስ ክፍል ሌሎቹ ትንቢተ መጻሕፍትን ሊቃውንትን መነሻ አድርጎ ሰፊ የሚያብራሩበት ሰፊ ክፍለ ትምህርት ያለበት ክፍል ነው። ታዲያ ከዚህ በኋላ ነገረ ስጋዌን ወይም ደግሞ የምትጸንሺው ኢየሱስ ነው የምትወልጁ አማኑኤልን ነው የምትወልጁ ክርስቶስን የሚል እነዚህ አማኑኤል መድኃኒያንን ኢየሱስ ክርስቶስ የሚሉት የስጋዌ ስሞች ናቸው። የተዋህዶ ስሞች ናቸው። ለአካላዊ ቃል ቀድሞ መጠሪያ ስሙ የነበረው ከድንግል ማርያም ከመጸነሱ በፊት ቃል፣ ጥበብ፣ ኃይል እየተባለ ነበር የሚነገረው። የእግዚአብሔር ልጅ እየተባለ ነበር የሚነገረው። ከስጋዌ በኋላ ግን ኢየሱስ ክርስቶስ፣ መድኃኔዓለም፣ አማኑኤል፣ ወልደ ማርያም እያልን የምናመሰግነበትን ትልቅ ምስጢር ያገኘንባት የድኅነታችን መዝገን የሆነችው የወላዲተ አምላክ የድንግል ማርያም ታላቅ በዓል ነው። የበዓሉን ምስጢር መምህራነ ቤተክርስቲያን ቤተክርስቲያናችን አንዱ ቤተክርስቲያን ያስተማረችን እንዲሁ አንተቅደም አንተ ቅደም መባባል በትንሳኤውም አሁን የትንሳኤ ወንጌል ስንመለከት የማቴዎስ ወንጌል ምዕራፍ 28ን የማርቆስ ወንጌል ምዕራፍ 16 የሉቃስ ወንጌል ምዕራፍ 24 የዮሐንስ ወንጌል ምዕራፍ 20 ምዕራፍ 21 ስንመለከት ነገረ ትንሣኤውን በሰፊው ተናግረዋል። ወደ መቃብሩ ቅዱስ ሴቶቹ ቅዱሳት አንስት ከነገሯቸው በኋላ ደቀ መዛሙርቱ ገስግሰው መጥተዋል። ወደ መቃብሩ ትንሳኤውን ያረጋግጡ ፈጥኖ የደረሰው ግን ቅዱስ ዮሐንስ ነበር። ቅዱሱ ቅዱስ ጴጥሮስን ጠብቆታል ወደ መቃብሩ አልገባም። ይሄ ምንድን ነው የሚያሳየው? ከነገረ ትንሣኤው ባሻገር በቤተ ክርስቲያናችን የመከባበር አንተ ቅደም አንተ ቅደም የመባባል መቅደመ ማርያም ላይም ቡራኬ እንኳን ሲያዝ ሊቀ ጳጳስ ካለ ሊቀ ጳጳስ፣ ጳጳስ ካለ ጳጳስ፣ ጳጳስ ከሌለ ከካህናት መካከል የሚበልጥ ቡራኬውን ይስጥ የሚል የትትና ትእዛዝ አለ። ስለዚህ መምህራነ ቤተ ክርስቲያን በመንፈሳዊ የትምህርት ተቋም በመቅደም በሲናሪቲ በምንላቸው በቤተ ክርስቲያናችንም በማህበራዊ ሳይንስም እንኳን እንደምንለው የከበሩ ወንድሞች ያው ነው የቆልኩትና በእውነት ለመምህራነ ቤተ ክርስቲያን ለወንድሞችም ለአባቶችም እጅግ አድርጌ ቤተ ክርስቲያን ስም እግዚአብሔር ያክብርልኝ ማለት እፈልጋለሁ። ስለዚህ ነገረ ማርያምም የዕለቱን በዓል በኋላ በቋንቋም በደንብ እንማራለን። ከዚህ ጋር ግን ጥቂት ከተገናኘን አይቀር የእግዚአብሔርን ቃል እንማራለን። እስቲ ሁላችሁም እደጉ በሉ ስ ተናገሩ አይለቃል። እደጉ በሉ ምን በሉ አሌት። እደጉ ለሁሉ የሚያስፈልግ ምርቃት ነው። እቺ ቃል ለሁሉ የሚያስፈልግ ቃል ነው። ምናልባት ብዙ ጊዜ በማህበራዊ ህይወታችን፣ በአባቶቻችን ምርቃት ውስጥ ህፃናት እንዲያድጉ፣ ወጣቶች እንዲያድጉ፣ ማደጋቸው በነገር እንዲገለጥ ይመረቅ ይሆናል። ህፃናት ከፍ ብለው ወጣትነታቸውን አስባርከው ጎልማሰነታቸውን አስባርከው በማህበራዊ ህይወት ቤተሰቡን፣ አካባቢውን ጠብቀው ኃላፊነት ተረክበው እኛ የደረስንበትን ድረሱ እያሉ አባቶች እንደ ማህበራዊ ምርቃት ሊመርቁ የሚችሉበት ቃሉ መልካም ነው። ጥፋት የለበትም፣ ነውር የለበትም። መመራረቅ መባረቅ ያስፈልጋል። እግዚአብሔር አምላክ የምርቃትን እድል እንዳናጣ እግዚአብሔር ይጠብቀን። መራቂ ሽማግሌዎችንም ተመራቂ ልጆችንም በሀገራችን በኢትዮጵያ እንዲያኖርልን እግዚአብሔር አምላክ ይፍቀድልን። አሁን ግን እደግ የሚለው የመጽሐፍ ቅዱስ ቃል ግን ያለ ዕድሜ ልዩነት ያለ ዕድሜ ልዩነት ለእናት ማሕፀን ካለው ጀምሮ ከእናት ማሕፀን ለወጡት ሕፃናትም ለወጣቶችም፣ ለጎልማሶችም በእድሜ ከፍላሉ አባቶችና እናቶችም ጭምር ማደግ ያስፈልጋል። በመንፈሳዊ የእድገት ደረጃ፣ በክርስትና የእድገት ደረጃ፣ በሃይማኖት የእድገት ደረጃ ማደግ ያስፈልጋል። እምነት ያድጋል። እምነት ይቀጭጫልን ስለዚህ ማደግ ባለብልክ ደግሞ እንድናድግ በእንዲህ ዓይነት ጉባኤ በእንዲህ ዓይነት አውደ ምሕረት ያለ መወሻሸት ያለ መደባበቅ ያለ መሸፋፈል ለማደጋችን እንቅፋት የሚሆኑ ነገሮች ካሉ ጭምር እንዲወገዱ በተክል መካከል ክፉ ተክል ካለ ይነቀላል ለሌላው ለማደግ ለመቀንጨር እንቅፋት እንዳይሆን በተክል መካከል አረም በየጊዜው ይነሳ። ለእድገት እንቅፋት እንዳይሆን በተክል መካከል እድገት እንዳይቀጭጭ እንዳይቀለጭም እንክብካቤ፣ መኮትኮት ይደረግለታል። መልካም ፍሬ ተክሉ እንዲያፈራ። ከዚያ አንጻር መጽሐፍ ቅዱስ እንዲህ ይላል። በሁለተኛ ጴጥሮስ መልእክት ምዕራፍ ሶስት ቁጥር አስራ ስምንት ላይ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና እውቀት እደጉ ይላል። እስቲ ይህንን አይነ ቃል አንድ ጊዜ ሁላችንም ከእኔ ጋር እየተከተላችሁ ይህንን የመጽሐፍ ቅዱስ ቃል ትላላችሁ። በጌታችን በሉስጥ ታዘዙ። እንግዲህ ካህን ካውደ ምሕረት ቆሞ ሲያዘን አንደኛ ቃለ እግዚአብሔር ነው፣ ልንታዘዝለት ልንገዛለት፣ ጉልበት ሁሉ ልንበረከክለት የሚገባው ሰማያዊ ምድራዊ ፍጥረታት ሁሉ የታዘዙበት የተፈጠሩበትን ጭምር ነው። የእግዚአብሔር ቃልና ሁላችሁ ድምፃችሁን ከፍ አድርጋችሁ ይሄ አይነ ቃል ከዚህም ከወጣን በኋላ ልብ እንድንለው እንድናስተውለው እንድንደጋግመው እንድንጸልየው ስለሚያስፈልግም ጭምር እስቲ ትላላችሁ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ጸጋና ዕውቀት እደጉ። ይህን ማደግ እግዚአብሔር አምላካችን በቸርነቱ ለሁላችን ያድለን። አሁን ይሄ የመጽሐፍ ቅዱስ ኃይለ ቃል የሚገኘው በሁለተኛው የቅዱስ ጴጥሮስ መልእክት ምዕራፍ 3 ቁጥር 18 ላይ የዚህ መጽሐፍ ቅዱስ ክፍል ጸሐፊ ቅዱስ ጴጥሮስ ቅዱስ ጴጥሮስ ማን ነው ሲባል ብዙዎቻችን የቅዱስ ጴጥሮስ ማንነት በቤተ ክርስቲያናችን በደንብ አድርገን እንረዳል ከመጀመሪያዎቹ ክርስቲያ ከመጀመሪያዎቹ የጌታ ደቀ መዛሙርት ከመጀመሪያዎቹ የጌታ ተከታዮች መካከል ጌታ የመጣበትን ዓላማ ሲፈጽም ከተለያየ መንደር ከተለያየ አይጉር ከተለያየ ሥራ ጠርቶ ያስከተላቸው አስከትሎ ያስተማራቸው አስተምሮ ሥልጣንን የሰጣቸው ደቀ መዛሙርት መካከል አንዱ ነው። ቅዱስ ጴጥሮስ ከአሳ አጥማጅነት ሕይወት ከወንድሙ ጋር የተጠራ ነው፣ የማቴዎስ ወንጌል ምዕራፍ አራትን ስናነብ እንደምናገኘ። ከዚያ በኋላ ቅዱስ ጴጥሮስ ከሐዋርያት መካከል በአረጋዊነቱ በእድሜ አንጋፋነቱ ይታወቃል። ሌላው ቅዱስ ጴጥሮስ ጌታን ከተከተለ በኋላ ደግሞ በፈጣንነቱ ይታወቃል። ሌላው ቅዱስ ጴጥሮስ ስለ ጌታችን ስለ መዳኒታችን ስለ ኢየሱስ ክርስቶስ ጌታ በፊሊጶስ ቂሳርያ ሰዎች የሰው ልጅ ማን ይሉታል ብሎ በጠየቀ ሰዓት በማቴዎስ ወንጌል ምዕራፍ 16 ላይ ባለው ኃይለ ቃል ውስጥ አንተ የያው እግዚአብሔር ልጅ ክርስቶስ አምላካችን ብሎ ብሎ ሐዋርያት እናንተ ሰዎች ብዙ ብለው ሊስቱ ይችላሉ የእኔን አምላክነት የኔን እግዚአብሔር ልጅነት ያልተቀበሉ በስደት ጎዳና ሁና እናንተስ ግን የተከተላችሁ ማንክላላችሁ ባለ ሰዓት ይህን ምስክርነት ሰጥቶ አንተ ጴጥሮስ ዐለትነ በአንተ ዐለትነት ላይ ቤተክርስቲያኔን እሰራት አለው። የመንግሥተ ሰማያት መክፈቻ ቁልፍ እሰጥመን የተባለ ሐዋርያ መሆኑን እናውቃለን። በደረታ በደብረታቦር ተራራ ላይ የማቴዎስን ወንጌል ምዕራፍ 17 ላይ ስንመለከት ብርሃነ መለኮቱ የተገለጸበትን ድንቅ ምስጢር ባየ ሰዓት ጌታ ሆይ በዚህ ብንኖርስ ብሎ የተመኘ ሐዋርያ መኖሪያን እንስራ ብሎ አንድ ለአንተ አንድ ለሙሴ አንድ ለኤልያስ ብሎ የተመኘ መሆኑን እናውቃለን። ከዚያ በኋላ የመጨረሻዋ ጌታ የመጣበት የመዳን ሌሊት ያቺ የሐሙስ ሌሊት ስትመጣ ጌታ የተናገረው ቃል የተፈጸመበት እንደሆነ እናውቃለን። እረኛው ያዛል መንጋው ይበተዳል፣ ሲባል ቅዱስ ጴጥሮስ ሌላው ቢከድር እንኳን እኔ አልከድህም ያለ ሐዋርያ እንደነበረ ጌታ ግን ዶሮ ከመጮ በፊት ሶስት ጊዜ ትክደኛለህ ብሎ የተናገረለት ሐዋርያ በጥብሪያኖስ ባህር ዳርቻ እንዲሆን አምስት ሺህ የሚያይልን በልቶ ያንን አምስት እንጀራ ሁለት ዓሳ ተመግቦ በተበተነ ጊዜ 1ሥሁለ ብቻ እኳ ጌታ ኋላ ሲቀሩ እናንተ ስልትሄዱ ትወዳላችሁን ብሎ ጌታ ሲጠይቃቸው ዮሐንስሆንጌ ምራፍ 6ት ቁጥር 68 ጀምረ ስንመለከት ቅዱስ ጴጥሮስ ጌታ ሆይ ከአንተ ወደ ማን እንሄዳለን አንተ የሕይወት ቃል አለ ብሎ የመሰከላ ዋርያ እደሆነ እናውቀ ኋላ በዛ በአቁስ ምሽት ቢፈተንም ጌታን ደግሞ ለቅዱስ ጴጥሮስ የተናገረው ቃል ተፈጽሞበታል። ቅዱስ ጴጥሮስን ደግሞ የጌታ ቃል ስለ ተፈጸመበት እንዴት ከአምላኬ ጋራ በማዕበልና በወጀቡ መካከል ሲሄድ ማዕበልና ወጀቡን ጸጥ ያደረገው አማቴ ከንዳድ በሽታ የፈወሰው መድኃኒቴ ኢየሱስ ክርስቶስ ጌታዬ፣ ወየው ለኔ ካልኩት እኮ የተናገረው ቃል ተፈጸመብኝ እኮ ብሎ ምርር ብሎ ወደ ቤተ መቅደስ ገስግሶ ያለቀሰ ሐዋርያ ንስሐውን በእንባው ለሊቀ ካህኑ ለመድኃኒያችን ለኢየሱስ ክርስቶስ ያቀረበ ሐዋርያ የማቴዎስ ወንጌል ምዕራፍ 26 ቁጥር 75 ላይ ስንመለከት የጌታ ቃል ትዛ ነው፣ ቅዱስ ጴጥሮስም አለቀሰ ይላል። ያለቅሶ ንስሐውንነት የትንሣኤውን ምስጢር ማየት የቻለ ቅዱስ ጴጥሮስ የትንሳኤውን ምስጢር የተመለከተ ቅዱስ ጴጥሮስ በትንሣኤው ከሌሎቹ ደቀ መዛሙርት ጋር የተባበረ ቅዱስ ጴጥሮስ፣ ኋላም ጌታችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ በዚያ በማርቆስ እናት ቤት አብሮ ሆኖ ጸጋ መንፈስ ቅዱስን የተቀበለ ቅዱስ ጴጥሮስ፣ ከዚያ በአምሳኛው ቀን በበዓለ ጰንጠቆስጤ በአንድ ቀን ሦስት ሺህ ነፍሳትን ወደ ክርስቶስ መንጋ የመለሰ ቅዱስ ጴጥሮስ ሐዋርያት ከርደተ መንፈስ ቅዱስ ከበዓለ ሃምሳ በኋላ ወደ ተለያየ አገር ወንጌል ይዞ ሲያስተምሩ፣ ቅዱስ ጴጥሮስም በዚህ በመልእክቱ ላይ የተናገረው ኃይለ ቃል በኢየሩሳሌም ቤተ ክርስቲያን በእስጢፋኖስ ሞት የተነሳ በኢየሩሳሌም ባለች ቤተ ክርስቲያን ስደት ሆነ ይላል። የሐዋርያት ሥራ ምዕራፍ ስምንት ቁጥር አንድ ላይ ስደት ሆነ ከኢየሩሳሌም ክርስቲያኖች ወጥተው ተሰደዱ። ለነዚህ ክርስቲያኖች በጳንጦስ፣ በእስያ፣ በገላትያ፣ በፍርግያ ተበታትነው ለሚኖሩ ክርስቲያኖች እባካችሁ ክርስትና ላይ ፈተና ቢያጋጥም እንኳን ከአገር ወጥታችሁ ብትሰደዱ እንኳን በክርስቶስ ማመናችሁን እንዳትተው ማመናችሁን፣ እንድታቀሙ እንድታበረቱ ብሎ ቅዱስ ጴጥሮስ አንደኛ ጴጥሮስን ሁለተኛ ጴጥሮስን ለነዚህ ክርስቲያኖች የጻፈበት ነው። የሐዋርያ የቅዱስ ጴጥሮስ ረድኤት በረከቱ፣ ምልጃ ጸሎቱ ከሁላችን ጋር ይሆን። እነሱ በሃይማኖት ጸንተን ፍፃሜያችንንም ሁሉ አሳምረን መጨረሻ ላይ እኮ ስለ ክርስቶስ ፍቅር ቁልቁሊት በሮም አደባባይ ተሰቅሎ ፍቅሩን የገለጸ ሰማዕትነቱን ያሳመረ ለእግዚአብሔር መንግሥት በደን በመከራ ክርስትናን የሰበቀልን ሐዋርያ ነው። ዳግን የቅዱስ ጴጥሮስ እምነት እንዲኖረን የቅዱስ ጴጥሮስ ጽናት የሚ እንዲኖረን የቅዱስ ጴጥሮስ ትጋት እንዲኖረን የቅዱስ ጴጥሮስ ብርታት እንዲኖረን የቅዱስ ጴጥሮስ ፍፃሜ እንዲኖረን እግዚአብሔር አምላካችን ሁላችንን ይርዳ። ታዲያ የትምህርታችን ርዕሰ ጉዳይ ሁለተኛ ጴጥሮስ ምዕራፍ ሦስት የመጨረሻው ምዕራፍ ነው። ቁጥር 18 የመጨረሻው ቁጥር ነው። ቃሉ የስንብት ቃል ነው። ቅዱስ ጴጥሮስ ሲሰናበት ግን ክርስቲያኖችን ምን አለ? በጌታችን በመድኃኒታችን በኢየሱስ ክርስቶስ የተለየ ዋጋ አልከፈላችሁም። በእርሱ ጸጋ ነው የተሰጣችሁን ልጅነታችሁን ጸጋ ሆኖ የተሰጣችሁን ጥምቀታችሁን ጸጋ ሆኖ የተሰጣችሁን ቅዱስ ሥጋውን ክብር ደሙን እየበላችሁ ዕድገት ይታይባችሁ፣ እንዳትቀጭጩ፣ እንዳትቀነጭኑ አደራችሁን ብሎ ቅዱስ ጴጥሮስ እንዳስተማረ ዛሬም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለን ክርስቲያኖች ብዙ ውጣ ውረድ አለባት እቺ ቅድስት ቤተክርስቲያን። ከእሳት መካከል ነጥሮ እንደሚወጣ ወርቅ ደንቆ እንደሚወጣ ወርቅ አእምሮ እንደሚወጣ ወርቅ በብዙ ውጣውረድ በውስጥም በውጭም ፈተና ቢሆኑ እንኳን እደጉ ነው። በ በሃይማኖት ማደግ በጾሙ በጸሎቱ በምግባሩ ከቤተክርስቲያን ባለመጥፋ በእንዲህ አይነት በዓላት የኔ ድርሻ ምንድን ነው በማለት ማደጋችንን ልንገልጽ ይገባል እንጂ በተለያየ ደ ተቃውሞ ልንደነግጥ አይገባም። ታላቁ ሐዋርያ ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍኑ ቁጥር 8 ላይ በተቃዋሚዎች አትደንግጡ ይላል። አደንግጡ ስለዚህ፣ ማደጋችንን ከሚቃወሙ ቤተ እግዚአብሔር መገስገሳችንን ከሚቃወሙ በጾሙ በጸሎቱ በምጽዋቱ ለእግዚአብሔር በት በሚሆነው ልማት እኛም ደግሞ ልናድግ የሚገባንን በምስጢራት ማደግ ይገባል። በስጋ ወደሙ ማደግ ይገባል። በቃለ ወንጌል ማደግ ይገባል። በክርስቲያናዊ ምግባራት ማደግ ይገባል። ለዚህ እንቅፋት የሚሆንን የጠላትን ተቃውሞ እየተቃወምን ድል እያደረግን በክርስትናችን ከፍ ብለን አድገን በእግዚአብሔር መንግሥት ውስጥ እናንተ የአባቴ ቡሩካን ሁሉ ብሎ መዳንያንን ኢየሱስ ክርስቶስ ለርስ መንግሥተ ሰማያት የበቃን እንዲያደርገን የእግዚአብሔር ቸርነት ምሕረቱ የወላዲት አምላክ የድንግል ማርያም እናታችን ምልጃ ጸሎቷ ሁላችንን የሚርዳ ታላቆቹ ቅዱሳን ሊቃነ መላእክት መላእክት ሁሉ ስለ እኛ የሚጸልዩ የሚማልዱ ናቸውና በቀኝ በግራ በፊት በኋላ ጠብቀውም ከኃጢአት አለም ከልለውም ለእግዚአብሔር መንግሥት እንድንበቃ እግዚአብሔር የሁላችንንም ፍጻሜ ያሳምርልን። እደጉ። የሐዋርያው የቅዱስ ጴጥሮስ መልእክት ሁለተኛይቱ ምዕራፍ 3 ቁጥር 18። ስብሐት ለእግዚአብሔር።